ሰላም የክንፋን መረጃ ቤተሰቦቻችን ደረጃ ተክለ ወልደ ማርያም በሪፖርተር ጋዜጣ ላይ አሰብን መልሶ ለማግኘት ምን ዓይነት አማራጮች ይታያሉ በሚል ርዕስ ዘለግ ያለ ሀተታዊ ጽሑፍ አስነብቧል። አሰብ እንዴት መቼና በምን አይነት ሁኔታ ከኢትዮጵያ መዳፍ ሾልካ ወጣች የሚለውንም የሀገሪቱን ከመቶ ዓመት ያለፈ ታሪካዊ ክስተቶች በማንሳት ያብራራ ሲሆን ታዲያ ዛሬ ላይ አሰብን መልሶ የራስ ለማድረግ ምን ዓይነት አማራጮች አሉ የሀያሉን ሀገራት ተሞክሮ ማለትም እንደ አሜሪካ፣ ሩሲያ፣ እንግሊዝና ሌሎች ሀገራትን ኃይልን በመጠቀም አሰብን መልሶ የራስ ማድረግ እንደ አማራጭ መውሰድ ይቻላልን፣ ከተቻለስ እንዴት፣ ካልተቻለስ ለምን ለሚለው ምላሽ ሰጥቷል። በአንጻሩ በድርድር ወደብ ማግኘትና በሕግ ላይ ተንተርሶ በመከራከር በዓለም አቀፍ አደባባይ አሸንፎ ወደብን መረከብ እንደ መፍትሄ አማራጭ አንስቶ በስፋት ዳስሷል። እኛም ይህንን የደረጀ ተክሌ ወልደ ማርያምን አሰብን በተመለከተ ዳሰሳዊ ጽሑፍ እንደሚመለከተው አቅርበነዋል። ዝግጅታችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን እንድትከታተሉን እንጋብዛለን። አሰብን መልሶ ለማግኘት ምን ዓይነት አማራጮች ይታያሉ? በደረጀ ተክለ ወልደ ማርያም። አሰብ በቀይ ባህር ጠርዝ ላይ ከሰፈሩ ቁጥራቸው በዛ ካሉት ትናንሽ ወደቦች ከነመርሶ ኩባ፣ መርሶ ተክላይ፣ መርሶ ፋጡማና ከመሳሰሉት በመጠን ከፍ የምትል ትሆን እንጂ ከጥንታውያኑ ዙላና አዲሱ ወደቦች ጋር ስትተያይ ብዙም የጀርባ ታሪክ አልነበራትም። አፋሮች በአካባቢው መረባቸውን በመጣል አሳ የማስገር ስራ የጀመሩት ከብዙ መቶ ዓመታት በፊት እንደነበረ ቢታወቅም በ1860ዎቹ መጀመሪያ ላይ በባህር ዳርቻ ላይ የአሳ አስጋሪዎች ቁጥር ከመቶ ብዙም አይበልጥም ነበር። በአካባቢው ጥቂት ከፀሐይ ሐሩር የሚከላከሉ የአሳ ጎጆዎች እንደነበሩ በወቅቱ ስፍራውን የጎበኙ የውጭ ሀገር ዜጎች በጽሑፋቸው ላይም አስቀምጠዋል። በዚያን ዘመን በጣሊያን በራፋኤል ሩባቲኖ ስም የተጀመረው የሩባቲኖ የመርከብ አገልግሎት ግብጽ ውስጥ በቀይ ባህር ከአውሮፓውያን ወደ ሩቅ ምስራቅ አቅጣጫ የተከፈተውን የስዊስ ካናል ጥቅም በማስላት ወደ ሩቅ ምስራቅ ከሚመላለሱት ታላላቅ መርከቦች የሚገኘውን ጥቅም በመገመት በዚህ መስመር ላይ ማረፊያ ሊሆን የሚችል የመርከብ መልሕቅ መጣያ ሲፈልግ አሰብን ያገኛል። በመሆኑም በአካባቢው ከዚህ የተሻለ እንደማያ በመገመት የመርከቡ ዋና መሪ በጁሴፔ ሳፔቶ በቀረበው ምክረ ሐሳብ መሰረት ከአካባቢው የአፋር አባላት ጋር በመደራደር የስዊዝ ካናል በተከፈተበት በዚያው ዓመተ ምህረት እንደ አውሮፓውያን አቆጣጠር በ1869 ለአባላቱ ጥቅም ያለ ገንዘብ በመስጠት አሰብና አካባቢውን ንብረቱ አደረገው። ግዛቱን እንዲያስተዳድር ብቻ ኃላፊነት የተሰጠው አባላት ይህንን ግዛት በገንዘብ አሳልፎ ሲሸጥ ሊከላከል የሚችል አካል አልነበረም ወይ የሚል ጥያቄም ያስነሳል። ወቅቱ ዘመነ መሳፍንትን አስወግደው አንድ ኢትዮጵያን ለመፍጠር ሲማስኑ የነበሩት አፄ ቴድሮስ በውጭ ም በውስጥም በተቀነባበረ ጥቃት መቅደላ ላይ ህይወታቸው ካለፈ አንድ ዓመት ሆኗቸዋል። በሀገሪቱ የነበረው የውስጥ ችግር ምክንያት የኢትዮጵያ መንግስት ዳር ድንበሩ ላይ እየተፈጸመ የነበረው ሁኔታ ካለማወቁ በላይ የአፋር ሱልጣኖች የሽያጩን ታሪክ በቅጡ ያልተረዱት ሁኔታ ስለነበረ ይህንንም ሽያጭ ሰምታ በግልጽ የተቃወመችው የእስማኤል ፓሻዋ አገር ግብጽ ብቻ ነበረች። የአሰብ ወደብ ግዢ ከተፈጸመ ከአንድ ዓመት በኋላ በ1870 ዓ.ም ነበር ሮምን ዋና ከተማ አድርጋ የተመሰረተችው ጣሊያን እንደ ፈረንሳይና እንግሊዝ የቀኝ ግዛት ፍለጋ አይኗን ስትከፍት መጀመሪያ ያየችው ዜጋዋ ራፋኤል ሩባቱኖ በመርከብ ኩባንያው አማካኝነት ከአፋሮች የገዛትን አሰብ ነበር። በመሆኑም ጣሊያን ለኩባንያው ከፍ ያለ ትርፍ የሚያስገኝ ገንዘብ በመክፈል እንደ አውሮፓውያን አቆጣጠር በ1882 ዓ ም አሰብን የመጀመሪያ ቀኝ ግዛቷ አደረገቻት። ይህም ማለት ኤርትራ የሚባል ምድር ሳይታወቅ በፊት ማለት ነው። ይህን ስኬት ከፍ ለማድረግ በተጨማሪ ከእንግሊዝ ጋር ባደረገችው ስምምነት መሠረት ከሦስት ዓመት በኋላ እንደ ኤሮፓያን አቆጣጠር በ1885 በምጽዋ በኩል ጦሯን ሰብቃ ብቅ አለች። በወቅቱ በአፄ ዮሐንስ ስር የባህር ምድር ገዢ የነበሩት ራስ አሉላ እንግዳ ወይም አባነጋ፣ እንደ ኤሮፓያን አቆጣጠር በ1885 የጣሊያን ሰራዊት ወደ ደጋማው ስፍራ ለመዝለቅ ሙከራ ሲያደርግ ዶጋሪ ላይ ጥቃት ሰንዝረው በቶም ክርስቶፎል የሚመራውን ወራሪ ጦር ይመልሳሉ። ይህ ወታደራዊ የሆነ ፖለቲካዊ ውድቀት ለጣሊያን ብቻ ሳይሆን ለሌሎች አውሮፓ ሀገራትም ጭምር ሀፍረት በመሆኑ ይቺ ባቄላ ካአደረች በሚል ምሳሌ መሰረት የአፄ ዮሐንስ ኢትዮጵያን ለማፍረስ በአውሮፓ ውስጥ በተጎነጎኖ ሴራ በሱዳን በኩል መሀዲስቶችን ጥቃት እንዲሰነዝሩ በማድረግ በቀይ ባህር በኩል ደግሞ ቀድሞ ፈራ ተባሲል የነበረውን የጣሊያን ጦር ወደ ደጋማው ስፍራ እንዲገባ በማበረታታት በመሃል ደግሞ የሸዋው ንጉስ ምኒሊክ ንጉሰ ነገስቱ እንዳይተባበሩት ገለልተኛ በማድረግ ማዕከላዊ መንግስት ላይ ጥቃት እንዲከፈት ተደረገ። በዚህ የተነሳ ንጉሰ ነገስት አፄ ዮሐንስ ከሱዳን የመሀዲስ ተወራሪዎች ጋር ባደረጉት ጦርነት ድል አድርገው ሳለ በሽሽት ላይ በነበሩ የመሀዲስ ወታደሮች በጥይት ተመተው ሕይወታቸው አለፈ። በመሆኑም ጣሊያን አጋጣሚውን የፈጠረለትን ክፍተት ተጠቅሞ እስከ መረብ ወንዝ ድረስ የያዙትን መሬት እንደ አውሮፓውያን አቆጣጠር በጃንዋሪ 1890 በግሪከኛ ቃል ቀይ ባህር መጠሪያ የሆነውን ኤርትራን የሚለውን ስያሜ ሰጥተው ግዛቲቱንና የባህሩን በር ቀኝ ግዛታቸው አደረጉ። በመቀጠልም ቀደም ሲል በገንዘብ ገዝተውት በቁጥጥር ስር ያዋሏትን የአፋሯን አሰብ ከአዲሱ የኤርትራ ግዛት ጋር በማቆራኘት የቀኝ ግዛታቸውን ከራስ ካሰር እስከ ራስ ዱርሜድ አድርሰው የአሁኗን ኤርትራ መልክና ቅርጽ አስያዙ። ይህም ማለት ከሁለት የተለያዩ ቦታዎች በግዢና በወረራ የያዙትን ቦታዎች አገናኝተው ኤርትራን መሰረቱ ማለት ነው። የጣሊያኖች ቀኝ ግዛት የሆነችው ኤርትራ ለ50 ዓመት ያህል እስከ አውሮፓን አቆጣጠር 1941 ድረስ በጣሊያን ስር ከቆየች በኋላ ጣሊያን ሁለተኛውን የዓለም ጦርነት ስትሸነፍ አሸናፊዋ እንግሊዝ ግዛቱን ከጣሊያን ሙሉ በሙሉ በመረከብ ለአስር ዓመት ያህል ስታስተዳድር ቆየች። በመቀጠልም በቀዳማዊ ኃይለ ስላሴ መንግስት ዲፕሎማሲያዊ ጥረት ኤርትራ ከኢትዮጵያ ጋር በፌዴሬሽን በመቀናጀት ለተጨማሪ አስር ዓመት ያህል ከቆየች በኋላ በመንግስት ተጨማሪ ስራና በኤርትራ ምክር ቤት ውሳኔ መሰረት ፌዴሬሽኑ ፈርሶ በጠቅላላ ግዛትነት በደረጃ ኤርትራ ከኢትዮጵያ ጋር እንድትዋሃድ ተደረገ። በ1950ዎቹ ውስጥ ከሶቪየት ህብረት በተገኘ የገንዘብ ድጋፍ የአሰብ የነዳጅ ማጣሪያ ሲገነባ በዚያውም ወደቡ በአዲስ መልክ ተሰርቶ የውጭና የገቢ ንግድ ስራውን ለማቀላጠፍ የሚያስችል ደረጃ ላይ ደረሰ። በመቀጠልም የአሰብ ወደብ አገልግሎት ለአገሪቱ ኢኮኖሚ ቀልጠፍ ያለ አገልግሎት እንዲሰጥ ለማድረግ አዲስ መዋቅር ተሰራ። በዚህም መዋቅር መሰረት በኤርትራ ጠቅላላ ግዛት ስር የነበረችው አሰብ ለአስተዳደር ስራና የእዝ መሰረት እንዲመች በማሰብ ከማዕከል መንግስት ጋር ቀጥተኛ ግንኙነት እንዲኖራት በመዋቅር ገዢዎቹን በቀጥታ በንጉሰ ነገስቱ እንዲሾሙ ተወሰነ። ይህ ውሳኔ የአሰብን አስተዳደር ከአስመራ ይዞታ በማውጣት በማዕከላዊ መንግስት ስር እንድትሆን አደረገ። የንጉሰ ነገስቱን መንግስት የተካው የደርግ መንግስትም የአሰብን አዲስ መዋቅር በመቀበል አስተዳዳሪዎቹንም ከማዕከላዊ መንግስት በመመደብ የወደቡን ሆነ የነዳጁን ማጣሪያ ስራ እንዲቀጥል አደረገ። በስተመጨረሻም የፕሬዝዳንት መንግስቱ አስተዳደር አዲስ የግዛት ክልላ አዋጅ በማውጣት አሰብ በራስ ገዛ አስተዳደር ስር ሆና ግዛቲቱ ራሷን የምታስተዳድርበት መንገድ በተለየ የአሰፋፈር ወሰን በማካለል በአዋጅ ጸደቀ። የኢህአዴግ መንግስት ወደ ስልጣን ሲመጣ ቀደም ሲል ባመቻቸው መንገድ ኤርትራን ነፃ በማወጅ የራሷን መንግስት እንድታወጅ በመርዳትና እውቅና በመስጠት በበፊተኛው ሁለት መንግስት ዘመን ከኤርትራ ተለይታ በራስ አስተዳደር ስር የተዋቀረችው አሰብን ከኢትዮጵያ ከተለየችው ኤርትራ ጋር ያለምንም መመሪያ ሆነ አዋጅ አንድ አካል በማድረግ ከኢትዮጵያ ግዛት ውጭ እንድትሆን አደረገ። አሁን አሰብን ለማግኘት የሚያስችል አማራጮችን እንመልከት። የመጀመሪያው አማራጭ ኢትዮጵያ የባህር በር ለማግኘት መብቷን ሙሉ በሙሉ ወታደራዊ ኃይል ተጠቅማ ማስፈጸም ነው። በእርግጥ በዚህ ባለንበት ዘመን የሌላውን አገር መሬት በኃይል የወሰዱ ወስደውም ያልመለሱ ባደረጉትም ተግባር ህግ ያልተጠየቁ አገሮች አሉ። አሜሪካ እንደ አውሮፓውያን አቆጣጠር በ1945 የጦር ሰፈር ካደረገችው የጃፓኗ ናኦኪዋ ግዛት ምድርና ሰማይ ቢገናኝ ጦሯን አታውጣም። ዋንታናሞን ደግሞ ለባለቤቷ ለኩባ አትመልስም። ሩሲያ አፍጋኒያዚያን፣ ሳውዝ ኦሺያን ከጆርጂያ አሁን ደግሞ እነ ዶንባስን ከዩክሬን ወስዳለች፣ መቼም አትመልስም። እንግሊዝ የአርጀንቲናን ፎክላንድን ደሴት በኃይሏ ከወሰደች ብዙ ዓመታት ተቆጥረዋል። የፍልስጤምን መሬት ቀስ በቀስ ቀንሳ በራሱ አስተዳደር ስካዋለች። አንድ የጎልማሳ ሰው ዕድሜ ያስቆጥራለች። ይህ ሁሉ የሚደረገው ህግ ባለበት ዓለም ነው። ይሁን እንጂ በየዓመቱ በበጀት ድጎማና የተለያዩ ኢኮኖሚ ድጋፍ ጥያቄ ለምታቀርበው አገር ኢትዮጵያ በጉልበት ወደብ ለመንጠቅ ወታደራዊም ሆነ ኢኮኖሚያዊ አቅሟ አይፈቅድላትም። ብታደርገውም በማዕቀብ ያስመልሷታል ዋነኞቹ የዓለማችን ኃያላን ሌሎቹ ትናንሾቹ ኃይሎች የእነሱን የመሰለ ሥራ እንዲሰሩ አይፈቅዱም። ትናንሾቹ አገሮች ሕግ ሲጥሱ ህጉ ሁሉ ያኔ ይሰራል። የተባበሩት መንግስታት ድርጅት በአስቸኳይ ለቃችሁ ውጡ ሊል ይሰበሰባል። ስለዚህ ለኢትዮጵያ በኃይል መጠቀሙ ለጊዜው ቢሳካ እንኳን ዘላቂነቱ ያጠራጥራል። ሁለተኛው አማራጭ በድርድር የባህር በር ወደብ ማግኘት ነው። ይህ እጅግ ሰላማዊ የሆነና አማራጩ ከኤርትራ ጋር በመነጋገር ዊን ዊን ሰጥቶ የመቀበል ስርዓትን በመከተል እነሱም ተጠቅመው ሌላው እንዲጠቀም በረዥም ጊዜ ክራይ ወይም በተመጣጣኝ ዋጋ ባላቸው ነገሮች ልውውጥ በማድረግ ማከናወን ይቻላል። ለምሳሌ እዚሁ አካባቢያችን ሩዋንዳ፣ ኡጋንዳና ቡሩንዲ፣ በኬንያና በታንዛኒያ ወደቦች በድርድር ይጠቀማሉ። በላቲን አሜሪካ ደግሞ ፓራጓይ የአርጀንቲናና የኡራጋይን በመደመር ስትጠቀም በአውሮፓ ኦስትሪያ በጣሊያን ወደብ፣ ስዊዘርላንድ በጀርመን ወደብ፣ ሃንጋሪ በሮማኒያ ወደብ በሰጥቶ መቀበል መርህ ይጠቀማሉ። ይህ መንገድ ለሁለቱም ጎረቤት አገሮች ከሞላ ጎደል የሚጠቅምና በእኩልነት የሚታይ የድርድርም ሆነ የስምምነት መንፈስ ያዘለ ሰላማዊና ሕጋዊ እንዲሁም እጅግ ዘለቄታዊ ያለው መንገድ ነው። ሶስተኛው አማራጭ በሕግ ላይ ተንተርሶ በመከራከር በዓለም አቀፍ አደባባይ አሸንፎ ወደቡን መረከብ ነው። ይህ አማራጭ ሁለት ስልቶች አሉት። የአሰብ ግዛት ከመቶ 250 ዓመት በፊት ያላግባብ በሽያጭ የተወሰደ መሆኑን በማንሳት ሻጩ በተለይ እንዲያስተዳድር የተሰጠውን ግዛት በሌለው ስልጣን አሳልፎ ለማይገባው ድርጅት በመሸጡ ዓለም አቀፍ ክስ መስርቶ ከመጀመሪያው ገዢ ላይ ያልተገባ ገዢ የፈጸመውን የጣሊያንን መንግስት ወደቡን ለባለቤቶቹ እንዲመልስ በኤርትራ ላይ ፖለቲካ የሆነ ኢኮኖሚያዊ ተጽዕኖ እንዲያሳድር ጫና ማሳደር ነው። በንጉሰ ነገስቱ ሆነ በደርግ መንግስት የነበሩት የኢትዮጵያ መንግስት የሚያስተዳድሩ ግዛት ለኢትዮጵያ አመችነት በፈቀዱት ቦታና መዋቅር በመቀያየር የማስተዳደር ህገ መንግስት ስልጣን ነበራቸው። ኢህአዴግ የሽግግር የአየር መንግስት እነሱ በነበራቸው ስልጣን ያደራጁትን የአስተዳደር መዋቅር በመሰረዝ በህዝብ የተመረጠ መንግስት እንዲያቋቁም ብቻ የተሰጠውን የሽግግር ወንበር ባልተገባ መንገድ በመጠቀም ህገ መንግስቱ ባልሆነ መንገድ ከኤርትራ ኃይሎች ጋር የነበረውን ወታደራዊ ጥምረት በማስቀደም የሀገሪቱን ግዛት አሳልፎ ለማይገባ አካል ሰጥቷል። ይህ ድርጊት ከመቶ ሃምሳ ዓመት በፊት ከተከናወነው የአሰብ ህገወጥ ሽያጭ ድርጊት ጋር ይመሳሰላል። በመሆኑም የኢህአዴግ ሽግግር መንግስት የወሰነውን ህገወጥ ውሳኔ ተወግዞ ግዛቱን በወሰደችው ኤርትራ ላይ ዓለም አቀፍ ክስ እንዲመሰረት በማድረግ በፍርድ ቤት ውሳኔ ሆነ በግልግል ዳኛ አሰብን የማስመለስ እንቅስቃሴ ማደራጀት። እዚህ ላይ አንድ መሰናክል ሊሆን የሚሞክር ነገር ይታያል። የአፍሪካ አንድነት ድርጅት በተመሰረተ በዓመቱ እንደ አውሮፓን አቆጣጠር በ1964 ካይሮ ላይ በጠራው ጉባኤ በአፍሪካውያን መሪዎች ውይይት ተካሂዶ የጸደቀው አንድ ታላቅ አጀንዳም ነበር፤ የአፍሪካ ሀገሮች በነጻነታቸው ባገኙት ዘመን የነበራቸው ወሰን የየሀገሮቹ ወሰን ሆኖ ይጸናል የሚል ። ይህ ማለት ኤርትራ ከጣሊያንም ሆነ ከእንግሊዝ ነጻ የወጣችው ከእነ ወደቦቿ ስለነበር የአሰብ ወደብ በኤርትራ ይጸናል ማለት ነው። ይህንን ውሳኔ የሚገዳደረው ግን ከነጻነት በኋላ በዓለም አቀፍ ደረጃ ህጋዊ ይሁንታን አግኝቶ እንደ አውሮፓን አቆጣጠር በ1952 ከኢትዮጵያ ጋር በፌዴሬሽን ስርዓት የተሳሰረው የኤርትራ መንግስት ከ10 ዓመት በኋላ ኖቬምበር 14 1962 በራሱ በኤርትራ ምክር ቤት ውሳኔ ፌዴሬሽኑን አፍርሶ ከኢትዮጵያ ጋር ሲቀላቀል ከነወደቦቹ ነበር። በመሆኑም ከፌዴሬሽኑ መፍረስ በኋላ የንጉሰ ነገስቱም ሆነ የደርግ መንግስት በነበራቸው ህጋዊ መብት አሰብን በተለየ የአስተዳደር እርከንና መዋቅር አስተዳደራዊና ዓለም አቀፍ ማህበረሰብ ለማሳመን በዚህ አቅጣጫ መሄድ የሚሻል ይመስላል። በዓለም አቀፍ ሕግ መድረክ ካሸነፍን በኋላ ጦር ማስከተል ራሱ ሕጋዊ ሊሆን ይችላል። ከዚህ በፊት ግን ባይሞከር ሲል ምክር ሃሳቤን አቀርባለሁ ሲል ደረጀ ተክለ ወልደ ማርያም ይገልጻል።